አሊያ ከጂያን የቀረበላትን የትዳር ዳር ጥያቄ እስካሁን ድረስ አልተቀበለችም። ጂያን መልስ እስከምትሰጠው ድረስ እሺ እስከምትለው ድረስ እንደጠበቃን ነው። በአንድ በኩል አሊያ አምረራበታለች። ነገር ግን ከእስር ቤት ገና ከመውጣቷ ልጅን ስጠኝ ብላ ያስቸገረችው በመጨረሻም ልጇን ለተወሰነ ጊዜ እንድትወስደው አደረጋት። ልጇን ከተቀበለች በኋላ ላስብበት ብለዋለች። በአንድ በኩል ደግሞ የጂያን እንዲሁም የቤተሰቡ ጠቅላላ የቢዝነስ ነገር በጣም እየተዋከበና ብዙ ውዥንብር ውስጥ እየገባን ያለው ጂያን በቀ መንገድ ለአሊያ የጋብቻ ጥያቄ ማቅረቡ ፍቅረኛውን ሚኔን በጣም ነው ያስቆጣት። ሚኔ ፍጹም እያልጠበቀችው ነገር ነበር የሆነው። በአንድ በኩል ደግሞ ምሽት ለሻሂን የናሪ ፍቅር አንገብግቦታል እየጠጣ ነበረ። ጂያን ግን ለአሊያ የጋብቻ ጥያቄ በማቅረቡ ሚኔ በጣም እንደምትከፋ ስለሚያውቅ ሙሉ ለሙሉ ታሪኩን ሊነግራት ወደ ቤቷ አመራ። በሮ ጋር ቆሞ የበሩን ደወል እያጮኸ፣ በአንድ በኩል ሚኔ ቁጭ ብላ ስታለቀስ ነበር እየጠጣች። ድንገት የበር ደወል ስትሰማ ቶሎ ብላ ወደ በሩ ተጠጋች። ሚኔ እባክሽ በሩን ክፈችው እያላ ነበር። ውጣ ከዚህ ድጋሚ ላይ አልፈልግም፣ ከዚህ ጠፋ እያለች እያለቀሰ ስጮ ነበረ። ሚኔ ባክሽ፣ አንድ ጊዜ ቢያን ስሚኝ አንድ ጊዜ ብቻ ምነግረሽ ነገር አለ ባክሽ እያላን ነበረ ጂያን። ሂድ ላይ አልፈልግም ትላለች፣ በሩን ተዘጋ። ከዛ ቀስ ብላ በሩን ቀረባለች፣ ና ከፈተችው። ምን ፈለግ ምን ፈልገን የመጣው ስትሮ ነበረ ሚኔ። ባክሽ ልግባና እናውራ ይጠቅምሻል ምን እነግርሽ ነገር ይኖራል፣ አላት። አላባክህ ምንድነው የሚጠቅመኝ? ምንድነው የምትነግረኝ? እኳ አንተ ግን ጭራሽ አታፍቅረኝም እንዴ? ጭራሽ ለእኔ ቅንጣት ታክል ፍቅር እንኳን የለም እንዴ? ትንሽዬ እንኳን ፍቅር የለም ለእኔ አታስበልኝም፣ እያለችው ማልቀስ ጀመረች። እንዲህ እያለች ስታለቅስ ትኩር ብሎ እያያን ነው። ምንድነው የምናወራው? ምንድነው የምንነግረኝ? እስኪ በል ተናገር። እዙ መናገር እኮ ትችላለህ፣ ቀላል ነው። በል ተናገር፣ ጅያን። እኔ እኮ ህይወቴን ልሰጥህ እኮ እችላለሁ፣ ታውቃለህ አለ ጅያን። ለፍቅራችን ብዬ ማድረግ ያለብኝን ነገር በሙሉ አድርግ ነበር። በል ጅያን፣ አልጋባም በለኝ፣ ያችን ሴት አላገባትም በለኝ፣ በለኝ፣ ቶሎ በል። ከዛ በሩን ከፍት እላለሁ፣ ከዛ ትገባለህ አለችው ትኩር ብለው አያት እናውራ እናውራ እሱን ታዩና ይላታል ከዛ እያለቀሰች ታዩ ጀመረ ምን ነው ማለት ከበደ ከበደ በላ ጂያን አላገባትም በለኛ በለኝ ወንድ ኮንክ በለኝ ቶሎ በል እያለች ስትጠይቀው ትኩር ብለው እያያን ነበረ ሚን የባክሽ እንደዚህ አትሆኚ እባክሽ እናውራ አላት ምንድን ነው የምናወራው ለአንተ ብዬ እሞት እላለሁ እያልኩ እኮ ነው ለፍቅራችን ብዬ ዋጋ ከፍላለሁ እያልኩኝ እኮ ነው አገባም እንዴ በል ቶሎ በል ተናገር አልጋባም በለኝ በለኝ ስትሎት ትኩር ብለው አያት በፍጹም ሀሳቡን እንዳልቀየረ እንደማይቀየር የገባት ይመስላል በጣም የምታስጠላ ስሆን ውጣ ከዚህ ላይ አልፈልግም ብላ በሩን ባይ ዘጋቸው ከዛም ግራ ገብቷት ታለቀስ ጀመረ። በሩ ጋር ሆና እንዲህ ስታለቀስ ጂያንም ቢሆን ከአቅሙ በላይ ነው፣ ምንም ማድረግ አይችልም። ቀጥታ እየተመለሰ ነበረ። በሌላ በኩል አሊያ ከልጇ ጋር ናት። ልጇ ለቀናቶች አል በጣም ናፍቋን ነበረ። አሁን ከልጇ ጋር አንድ ላይ ሆና ተቃቅፋ ሱን እንቅልፍ ተኝተዋል። ናሬ በሌላ በኩል ለኦስካ ነው ቤት እንደማትመጣ ነበር የነገረችው። አሁን ሳሎን ተቀምጣ ሻይ እየጠጣች ድንገት መጣ። ሲመጣ አያት ግራ ገባው። ቀስ ብሎ እየቀረበ ነበር። እሺ፣ እንዴት መጣሽ ለመጣሽ እያላ ነበረ። አ መጣኛ ታዲያ አለችው። እኮ ለመጣሽ ይላታል። ኦስካ ድርቅ ብሎ ምንድነው እንደማትመጪ ነገረሽኝ ነበር። አሁን ለምን እንደመጣሽ ማወቅ አለብኝ። ተናገሪ አላት። ሐሳቤን ቀይር አለችው። ለምን ብሎ መለሰላት። ደስ ስላለኝ መሆን ስላለበት መሆን ስላለበት ደስ ስላለሽ የሆነው በቃ የሆነው። ከዚህ ውጭ ምን መልስ የለሽም? ደስ ስላለሽ ስለመሰለሽ ብቻ አይደለ? ሲላን ነበረ ኦስካን ጀመረ። ደግሞ በቃ ጭቅጭቁ ነው ቆሞ በቃ ስትሮ ነበረ። እስኪ ምንድን ነው እነዚህ ሰዎች እኛ ቤት ውስጥ የሚያደርጉት? ምን ሊያደርጉ መጡ? ምን ሊጠብቁሽ ነው የመጡት? አልገባኝም በር ጋር በጣም ብዙ ወንዶች ይታዩኛል ሲል ድንገት አሊያ መጣች። አሊያን ገና እንዳያት ተቀይረ። እንዴ እንዴ፣ ወይዘሮ አሊያ እንኳን ደህና መጣሽ! እንዴት ነሽ? እዚህ የተፈጠረው ነገር ስሰማ በጣም አዘኛለሁ እያላን ነበረ አዋው። በመጨረሻም ንጾት ይችላል አለችው። አዎ ነገርሽ ነበር እኮ በአደር በጣም ጎበዝ ጠበቃ ነው ነገርሽ ነበር በጣም ጎበዝ ነው። በፈጣሪ ፍቃድ ሁሉም ነገ መጠናቀቁ አይቀርም ይላታል። አዎ ልክ ነህ ልክ ነህ ትለዋለች። ከዛ አሊያ እንዲሁም ያው የወንድሜ ልጅ እዚህ ይኖራሉ ከዚህ በኋላ ይሄ እንግዲህ የኔ ውሳኔ ነው በማለት ናሬ እየተናገረች ነው። አዎ ትክክለኛ ትክክለኛ ውሳኔ ነው። አዎ ትክክለኛ ውሳኔ። በእርግጥ ልጅሽን ስለሰጡሽ በጣም ገርሞኛል። ምልሽ ጂያን እየሆነ የሚኖረው ነገር ይኖራል። እኔ እንጃ ምን እንዳሰበ አላውቅም እያለ ኦስካን ሲናገር፣ እኔም አልገባኝም ትለዋለች። እኔም አልገባኝም ምልሽ። እንዴት ነው እሷ አንቺን እንድትታሰር ሊያደርግ የቻለ ወይዘሮ አለ ምን እንዴት ነው ነገሩ እያለ መጠየቅ ጀመረ። ናሬ ዝም ብላ መሬት መሬት ታያለች። ድንገት በርተንኳኳ ምሮ መጠብቁ ሰው አለ ብሎ ኦስካን ይጠይቃል። አይ ማንም የለም፣ እስኪ እስኪ ምናልባት ወንድሜ አሊያን ፈልጓት እንደሚመጣ ነግሮ ነበረ ትላለች ናሬ። እንዴት ሆኖ ጂያን፣ እንዴት ሆኖ ይመጣው ብሎ ኦስካን እየጠየቀ አብሯቸው እስከ በሩ ድረስ ተጠጋ። ናሬ እንዲሁም አሊያ ፊት ለፊት ሆኖ በሩን እየከፈቱት ከድል ይመጣና ወንድሜ ጂያን መጥቷል፣ አሊያ እየጠበቀች ነው፣ ከታችሁ ነው አላት። ከዛ አሊያን ኮት ነገር እየደረበች ነው፣ ቦርሷን ይዛ ቀጥታ በደረጃዎቹ ላይ እየወረደች ነበረ። ኦስካን ግራ ገብቶት እያያቸው ነበረ። ቀጥታ ከደረጃው ላይ እየወረደች ዝም ብሎ ጂያን ቆሞ እየጠበቃን ነበረ። ቀጥታ ይከተላታል። ከዛ ሲወጣ የመኪናው በር እየከፈተላል ነበረ። እሱም መኪና ውስጥ ገባ። ጉዞ ጀምረዋል። ኦስካን ከናሬ ጋር እየተለመደውን ጭቅጭቅ ከቆመበት እየቀጠልን ያለው እሺ፣ ምንም እየገባኝ አይደለም። ምንም ደስ አላለኝም። ምንድነው እች ሴት ከዚህ ሰው ጋር ምን ልታደርግ ነው የምትሄደው? እሱ ሴጣና እንዴ፣ ምን ታደርጋለች? ያጠገብ በዚህ ምሽት እያላን ነበረ። ስነ ስርዓት ነው ያስ፣ ወንድሜ እኮ ነው፣ በስነ ስርዓት ተናገር ስለ ነበር አረ፣ እንደዛ ነው፣ እንደዛ ነው። የሚገርም ነው። ቆይ ከዚህ በላይ ምንድን ነው የምትጠብቂው? ምንድ ምን እስከሚያደርጉች ነው የምትጠብቂው አንቺ? ቆይ ከዚህ በላይ እንዲ ላክብረልሽ ሲል ነበረ። በስነ ስርዓት ታናግረኛለህ ከዚህ በኋላ። ስማ፣ ምንም አስብ፣ ምንም አስብ፣ ምንም አያገባኝም ስለ አሊያና ስለ ጂያንተ መን ገባ ምን አገባ፣ ምንም አልገባኝም፣ በማያገባ ጣልቃ ትግባ ብላ ወደ ውስጥ ገባች፣ በሩን ዘጋችበት። ናሬ እባክሽ አትድረቂ፣ በሩን ክፈችው፣ ናዩን እንቅልፋችን እንተኛ ሲላን ነበረ። እኔ ከአንተ ጋር አልተኛም ብቻ እንተኛ አለችው። ናሬ እባክሽ በሩን ክፈች ይላታል። አልከፍትለም፣ ሂድ ከዚህ ትሏለች። ግራ ገብቶት የተናደደ ከበሩ ይርቃል። በሌላ በኩል ዜሬን በቀጥታ ከቤት ቀስ ብላ እየወጣች ነው። ከዛ ስልክ እየደወለች ነበረ። የምትደውለው ወደ ካያ ነበረ። ካያ እየተመለሰ ነበረ። ስልኳን አነሳ። ሄሎ ካያ ስትለው ፈጣሪ ሆይን ያላምን የምራንች ደወልሽልኝ ዜሬን፣ በጣም ትልቅ ለውጥ ነው ይሄኮ፣ ትልቅ ለውጥ እኮ ነው። እንዴ ፍቅሬን መቋቋም ከበደሻ አቃተሻ፣ ፍቅር ፍቅር እኮ ነው። አምላክ ወይ ፍቅር፣ በነገራችን ላይ ምንም አይነት ገደባ አይወስ ነው። አዎ እውነተኛ ፍቅር ከሆነ እንዲህ ይገለጣል። እውነተኛ ፍቅር በቃ ምንም ነገር ሊይዘው ሊገድበው አይችልም። እኮ ነው የምልሽ፣ ይሄው ነው በቃ። የእውነተኛ ፍቅር ውጤት ይሄ ነው። በቃ ዝም ብሎ በየሰከ ሁሉ በየደቂቁ ያስደውላል። የፈለገ ልንራራቅ እንችላለን የፈለገ እየፈለገ ሊፈጠር ይችላል ግን በቃ እያላን ነበር ካያቆ እንዴ ሰማኝ ቆ ያራቆይ ትሏለች። ነገርኩሽ እኮ በቃ ፍቅር መላ ሰውነትሽን ሲቆጣጠረው እንደዚህ ነው የሚያረገው። አንድ ጊዜም ቢያንስ ተሸነፊ እስኪ ይሁልሽ ፍቅር። አንዳንዴ ዱዳ ራሱ ያደርጋል። አየሽ ዝም አልሽ እኮ አሁን ራሱ ግራ ገብቶሽ ሲላት ካያራቆ አንድ ጊዜ ሰማኝ እንዴ መስማት አለብን ብሬን ስትል ነበር። ሰማሻለሁ ሰማሻለሁ፣ ግን እየተመለስኩ ነበር፣ ቤት እየመጣሁ ነበር። አንድ ጊዜ ባይሽ ደስ ይለኛል አላት። እንዳመጣ እንዳመጣ እንዳመጣ ይሁል ስትል ነበር። ምን አለበት ናፍቀሽኝ እኮ ነው። አልናፈኩሽም እንዴ እንዳት አቶሽ እንዳቶሽ ሲል ነበረ። እየውለህ ለኔ ወደ ወንድም እየደወልኩኝ ነበረ። እየውለህ ከጠዋት ጀምሮ የለም የት እንዳለ አላውቅም። ጠፍተዋል። ስልክም አያነሳልኝም። ያለበትን ቦታ ታውቃለህ? እየውለህ የሱ ነገር በጣም አስጨንቆኛል፣ እባክካ አለችው። እሺ በቃ ፈልጌ ኬትም ብያ መጣዋለሁ፣ ችግር የለም ብሏት ስልኩ ተቋረጠ። ሻይን ግራግ ብትብሉታል፣ ስካሮ አላራምድ ብሎት በግድ እየተንገዳገደ ቀጥታ ግን እየመጣው ወደ ናሬ ቤት ነበረ። ድንገት እነ ከድር በር አካባቢ ነበሩ። ሻይን ሻይን፣ እዚህ ምን ታረጋለ እያሉን ነበረ። ናሬን ጥሩልኝ፣ ናሬን ጥራጥራ ናሬ፣ የትም አልሄድም። ናሬን ላውራ ማውራት ትፈልጋለሁ ለወራ ትፈልጋለሁ፣ ሲል ዞርበል ዞር በል እንጂ አንተ ግርግር ትፈጥራለህ እንዴ እያለ ከሱ ጋር ከድር ይታገላል። ልቀቀኝ፣ ልቀቀኝ፣ እጅ እጅ ልቀቀኝ፣ ወደ ውስጥ ገባለሁ፣ ናሬ፣ ናሬ ላናግር እፈልጋለሁ ሲለው ድንገት ስልክ እየተደወለልን ነበረ፣ ስልክ እየጮኸ ነው። ሻይን፣ ሻይን ስልኩን አንሳው አንሳ፣ መጀመሪያ ስልክን እያለ ከድር ስልኩን እንዲያነሳ እየጠየቀው ወንዶቹ ከሻይን ጋር ሲታገሉ ድንገት ከድር ስልኩን ከኪሱ ውስጥ አወጣው። ከዛ ስልኩን እያነሳው ነበረ። ሄሎ፣ ሻይን የት ነው ያለው ይላል። ካያ ወንድሜ፣ ካያ እየሰማኝ ነው? ሻይን እኛ ጋር ነው ያለው፣ ናሬ ቤት መጥቶ እየበጣበጠ ነው። እባክህ ብትመጣ ጥሩ ነው ሲለው ነበረ። ጥሩ ጥሩ፣ እሺ፣ መጣ መጣው እያለው ነበረ ነበረ ከደቂቃዎች በኋላ እነ ጂያን ወደ አንድ ሬስቶራንት ጋር ደረሱ እዚጋ ውረጅ እያላን ነበረ አሊያ እሺ ብላ ወረደች ከዛ ተያይዘው ወደ ውስጥ እየገቡ ነበረ ለምን እዚህ የመጣው ትለዋለች ታዲያ ምን በሩ ጋር ቆመን እናውራ መንገድ ዳር ላይ ቆመን እናውራ ይላታል ከዛ እሺ ብላ ቀጥታ ወደ ውስጥ ገባች ስትገባ የሬስቶራንቱ አቀባበል እሱን በደንብ የሚያውቁት ይመስላል ምንድነው ነገሩ እያለች ዝም ብላ ትከታተላለች ወደ ውስጥ እየገባች ተናደደች በጣም ተናዳ ስታየው ነበረ እራት እንዲበሉ ነበር ይዟት የመጣው ገባት ከዛ ቀስ ብሎ ወንበር ሳበና ኔ ተቀመጪ እዚህ ጋር አላት ትኩር ብላ ካየችው በኋላ በተቃራና አቅጣጫ ለራሷ ወንበር ስባ እየተቀመጠች ነበረ። አስተናጋጁ መጣ። የምግብ ዝርዝር ሜኑ ፊት ለፊታቸው እያስቀመጠ መጀመሪያ ግን እስከ ዛረስ የሚጠጣ ምን ላምጣላችሁ ሲል ነበር። እኔ ምንም አልፈልግም ትላለች አሊያ። አይ ከፈልግሽ እኮ ሜኑን እኮ መመልከት እኮ ትችላለሽ እያላት አስተናጋጁ ይጠይቃታል። አልፈልግም አልኩኝ እኮ በቃኝ፣ አልበላም ስትል ነበረ። ጥሩ እሺ፣ ለማንኛውም የተለመዱን ሁለት ይዛልና እያለ ነበር ጂያን። አስተናጋጁ እሺ ብሎ ይሄዳል፣ የሚጠጣውን ሊያመጣላቸው። ከዛ አንድ አስተናጋጅ መጣ። ከዛ ውሃ ነገር እየቀዳላቸው በኋላ እንዳይቆጭሽ፣ እዚህ ቤት ውስጥ እዚህ ሬስቶራንት ውስጥ የሚሰራው ምግብ በጣም ይጣፍጣል ይችላል ነበረ። ታዲያ ንብላ አማራ ከኔ ጋር እራት መብላት ስትለው ነበረ አራበሽም አላት። አራበኝ አለችው። እሺ እኔ ግርቦኛል፣ ስለዚህ እኔ በደንብ አርጌ ይበላለሁ እያላን ነበር። ተናዳ ታዩለች። ስማ ከኔ ጋር እዚህ ድረስ መታ እራት ልበላ ያምራል እንዴ ደፋር? ከፈለኩኝ ወደ ቤት ሄዳለሁ ብቻ አንተ በላለህ ስትለው ነበረ። ትኩር ብሎ ያያ ነበር። ምንድን ነው ከኔ የምፈልገው? ለምንድነው እዚህ ያለነው ስትለው ነበረ። ቦታውን ካሉት ድርሾ ሌላ ቦታ መሄድ እንችላለን አላት። ምንድነው ከኔ የምፈልገው? እሺ በቀጣይ ደግሞ ምን አይነት ተቀርና ያቀርከው ምን አቀርከው በላ በል። ከኔ ጋር የት ይዘኝ ልትሄድ ነው? ምን ህጻን ልጅ ነኝ እንዴ ስትለው ነበረ። ህጻን ልጆች ሲጀመር እነዚህ ነው ቦታ ይመጣሉ እንዴ? እኛ ትልልቅ ሰዎች ነን አላት። አስተናጋጁ መጣ። ምግብ እያቀራረቡ ነበረ። ጂያን እንዲሁም አሊያም ዝም ተባባሉ። አስተናጋጆቹ ምግቡን አቀራርበው ገና ዞር ከማለታቸው ጂያን ቢያንስ ቀመሹ እንኳን ትውጀዋለሽ እያለ ነበረም፣ እምቢ አለችው። እርግጠኛ ነሽ ግን መብላት አልፈልግም እያለ ነበረ። አታበሳጨኝ። ስማ፣ እኔ እዚህ የመጣሁት ከአንተ ጋር ልዝናና ልደሰት ምናምን ነገር አለምሽ። አልበላም አልኩህ እኮ። እዚህ የመጣሁት ለልጄ ስል ነው ገባህ? ለልጄ ብዬ። በል የምትናገረውን ነገር ተናገር፣ ከዛ እሄዳለሁ። እየሰሞክ ነው። ፍጠን ፍጠን፣ ቶሎ በል ግን ተሳስተህ እንኳን ልንጋባ ነው እንገባ ምናምን ነገር እንዳትል እንዳትል አለችው። ከዛ ቀና ብለው እያት፣ ግን አሁን ቢሆን ሐሳቤን አልቀየርኩም አላት። ምን አለችው? አዎ አልቀየርኩም፣ አልቀየርኩም ያደርኩም ሲል አልነበረ እንዴ ነው ማቀይረው ምን ማለት ነው እንዲያንተ ቆይ ለእኔ ክብር ባይኖረን ለቦራን ክብር አይኖረም እንዴ ምን ማለት ነው እኔ የወንድም ሚስት እኮ ነኝ አለችው ቦራ ሞቷል ቦራን የለም አላት ተናዳየችው በጣም እየተበሳጨች እንባ እየተናነቃን ነበረ ማልቀስ ጀመረች ይኸውልሽ አንቺንም ቢሆን የወንድሜ ልጅ ማግባት ለእኔ ልክ እንደ ክብር ነው ደግሞ ባህላችን ነው ከባህላችን ውጭ ምንም አደርገው ነገር የለም እና ተረጋግተሽ ብታስቢበት ጥሩ ነው እኔ ላስገድድሽ ምናምን ነገር አይደለም ማለቴ ያው ለአንቺ የማቀርብልሽ ሀሳብ ይሄው ነው ሲላት ከተቀምጠች ብትነሳች ስሜት ስሜት የማይሰጥ ነገር አታውራ ስሜት የማይሰጥ ነገር ደግመ እንዳታውራ ብላ ከተቀምጠ ቀምጥች በስትነሳ ቁጭበይ አሊያ ቁጭበይ አለበዚ ጂያንን ወደ ቤት መልሰዋለሁ አላት ለልጇ ብላ ተገዳ ተቀምጣ የሚያወራውን ነገር ልትሰማው ነው የማውራውን ነገር ዝም ብለሽ መስማት ብቻ ነው የሚጠበቅብሽ አላት እየሰማውክ ነው ትለዋለች እሺ ማንም አያቅም አሊያ በመጀመሪያ ደረጃ እኔና አንቺ ትክክለኛ እውነተኛ ባልና ሚስት አንሆንም ሲላት ምን እያልክ ነው ምን እያልክ ነው ስትለው ቆያ እንዴ ቆያ እንዴ እንደሱ እንኳ አይደለም እያላት ምንድ የምታወረው እንዴት ነው እንደዚ ነገር የምታቀርበው ምን ሀሳብ ነው አንተ ትንሽ አታፍርም እንዴ አብዳል እንዴ ምን ማለት ነው ቆይ እኔ ኮ ወደዛ ትልቅ ቤት ማለት እኮ ነው ልጄ ማፊያ ይሆናል። እኔም በወላንተ ሚስት ኮን በኋላ የማፊያ አለቃ ሚስት ሆናለሁ። ምን ማለት ነው? እኔ አሻንጉሊ ነኝ እንዴ? ስማ እኔ መጫወቻ ነኝ እንዴ? በልበል፣ የምትጮትበትን ሂድና ፈልግ። እኔ ከዚህ በኋላ ያንተን የእብድ ሀሳብ አልሰማም ብላ ከተቀመጠችበት ስትነሳ ወንበሩ በጣም ጎትታው ነበረ። ድንገት አስተናጋጁ ተደናቅፎ እየወደቀ ነበረ። እንዲህ ግርግር ሲፈጠር እዛ ሬስቶራንት ውስጥ የነበሩት አብዛኞቹ ተጠቃሚዎች ዘወረ ብለው ወደ ነ ጂያን እያዩ ነበረ። ጂያን በዚህ አጋጣሚ ተውቶ ችግር የለም ችግር የለም ይሏል አስተናጋጁ። አልያ ደግሞ በአንድ በኩል የራስ ጉዳይ ብለው እየወጣች ነበረ። ጂያን ደወለ። ሌላው አልያ እየወጣች ነው፣ ቤቱ ሰዷት ብሎ ስልክ እያናገረ ነበረ። አሊያ ተናዳ ወደ ቤት እየመጣች በሌላ በኩል እነ ካያ ሻይንን ስክር እንዳለ ወደ ቤት ይዘውት መጡ። ሻይን መኪና ውስጥ እንዳለ እንቅልፉን ተኝቷል። ሻይን ንቃንቃ፣ ተነስ፣ ተነስ፣ ተነስ እያለ እየጎትተው ነበረ። እኔ ወደ ቤት መምጣት አልፈልግም። ለምን ወደ ቤት ይዛ ይመጣ? ካያ ለምን መጣህ እያሉ ነበር። ተነስ፣ ተነስ፣ ይኸው ቤተ ቤት፣ ይሄ ነው እያለ ቀጥታ ይዘውት ወደ ውስጥ ሊገባ ነው። ሻይን በጣም እያስቸገረ፣ በቀጥታ ወደ ውስጥ ይዘውት እየገቡ ነበረ። ተይዘው ወደ ውስጥ እየገቡ ድንገት ዜሬ ስታገኛቸው ነበረ። ምንድንው ነው ምንድን ስትል ነበረ። ሻይን ጭራሽ ተነሳበት። ወደ ናሬ ውሰዱኛል አልኩም ነበረ። ናሬን ማግኘት ነው ፈልገው፣ ናሬን አገናኝ እያለ ሲያለቅስ ድንገት እናታቸው ወጣች። ምን ደግሞ የዝርክርክ ምን ጀመረ ብላ በሱ ስትናድድበት ነበረ። ዜሬን ባንድ በኩል ከያ አጠገባ ሆኖ ተረጋጊ ተረጋጊ ችግር የለም ሲላት ድንገት የዜሬን እናት መጣች። ፈጣሪ የዋጋችሁን ይስጣችሁ ስትል ነበረ። ምን ማለት ነው ምን ማለት ነው እንደዚህም አይባለም ይላል። እግረ መንግዷንም ናሬን እየተራገመች ነበረ። ከያ ለእህቱ ጥብቅና መቆም ጀመረ። ዜሬን ደግሞ ከያ ባክ ባክ ትሏለች። እሷ አግብታለች፣ ሆዷ ልጅ ተሸክማለች። ተስፋ የምትሰጠው ልጄ ምን ያርጋት ለምሮ ድጄን ማትተው ስትል ነበረም ይባላል ሲላን ነበረ። ይቅርታ ጠይቂ ሲላት ኧረ እባክህ ለዛሽ ለከስከሰ ተም ይቅርታ የምጠይቀው እያለች ነበር፣ ከሱ ጋር ስትፋጠጥ ካያ ይብስ ነው እየተበሳጨ መጣ። ይሄ አለማዳችሁ በል እኔንም እስር ቤት አስገቡኛ በሉ እስር ቤት ትበሰብሻለሽ በሉኛ አጎታችሁን እንዳረጋችሁት ስትን ነበር። በቃሽ ብሎ ካያ ከእሷ ጋር ሊጣላ ነው። ዜሬን ተረጋጋ ተረጋጋ ትላለሽ መሀል ገብታ ዞር ባንቺ እጁን ታያጆ ዞር ወይ ልቀቂው ብላ እያመናጨቀች ስትጎትታን ነበር። ልቀቂ ልቀቂ እሷን ብሎ ካያ ጣልቃ ገባ። ከዚህ በኋላ ጫፉ እንዳነቀልስ እያለ ሲቆጣ ምን ልታመጣ ምን ልትሆን በላ ተናገረ። ምን ልትሆን እየሰሞክ ነው ምን ልትሆን በል ልትገልለኝ ነው ልትገለኝ ነው ብላ ከሱ ጋር ስትጣላ፣ ዘሬን ጣልቃ ስገባ ዘርቤ አንቺ ከዚህ ዘርቤ ስትል ነበረ። ካያ ይብሱኑ እየተበሳጨ መጣ። ካያ ሂድ ሂድ በቃ ትለዋለች። ካያ ባያምንበትም ከወንዶቹ ጋር ቀጥታ እየወጣ ነበረ። አንቺ ንግቢ ንግቢ ብላት በቀጥታ ይዛት እየገባች ነበረ። ምን ማለት ነው ይሄ ልጅ ደግመሽ እንዳታገኘው አላልኩሽም እንዴ? በአንድ በኩል ወንድምሽ፣ በአንድ በኩል ደግሞ አንቺ ልትገየኝ ነው እንዴ? ልትገሉኝ ነው? እንደዛ ነው ሀሳባችሁ? ለምን አንድ ጊዜ እንኳን ብለህ ማትሆኑት? ለምኖ ጭንቅላታችሁ እንደ ሰው ማይሰራው ምን ማለት ነው? ሰዳከት ባለፈው እዚህ መታ ነበረ፣ እኔም ነበርኩኝ። ምንድን ነው ያለችው? በፍጹም ልጆች ያጠገብ እንዳደሱ አይደል ያለችው? ቆይ ካያስ ጂያን አልፈልገውም አላልሽም ነበር ታዲያ የሐሳብ ከየት መጣ? ብላ ስጮባ ዘሬ ለው እንደሚብዬ እኔ ደወልኩለት። በቃ ሻይን እየት እንደነግራ ገባኝ። ከዛ ጨነቀኝ። ከዛ ደወልኩለት። ይሄው ይዞት መጣ። እማዬ ለምሮ ሌላ ነገር የምታስቢው፣ እሱን እንደውም ማመስገን ነበረብሽ። ስትላት ረ አ ለሱ ደግሞ ጥብቅና መቆም ጀመርሽ። በያ እና ደብድብኝ፣ ደብድብኝ፣ ደብድብኝና ና ከእሱ ጋር ተያይዘሽ ጥፊ ስትላን ነበር እማዬ። አንቺ ነሽ እሱን በጣም እያበሳጨሽው ያለሽው አንቺ ነሽ ስትላን ነበር። ረ ለሱ ጥብቅና መቆም ጀመርሻ። ስልክ አለ ሲጀምርኝ ከአንቺ ጋር ምን አጨቃጨቀኝ። ይሄው ለአባትሽ ደውላለሁ፣ ከዛ እሱ ምን እንደሚያረግ ያለው ብላ ልደውል ነበር እማዬ እባክሽ እባክሽ እማዬ እባክሽ፣ ስራ ነበር ደጋግ ባክሽ ደውላለሁ ብላ ስልኳን ይዛ ከእሷ ጋር መታገል ጀመረች። እማዬ ሁለተኛ ዳግመኛ አልደውልለትም፣ እባክሽ በፈጠረሽ አምላክ እባክሽ እማዬ አልደውልለትም፣ ድጋሚ እምላለሁ እምላለሁ፣ እባክሽ እባክሽ ብላ በአንድ ጊዜ ዜሬ ማልቀስ ጀመረች። ዳግመኛ አልደውልለትም ብላ ስታለቅስባት፣ እናቷ ትታት እየገባች ነበረ። ዜሬን ቁጭ ብላ እያለቀሰች ነው። በሌላ በኩል አሊያ ብዙም አልቆየችም፣ እቤት መጣች። ናሬ በሩን ስትከፍተው ቀጥታ አሊያን ፊትለፊት ስታገኛት፣ እንዴ ከመቼው አሊያ፣ ሁሉም ነገር ሰላም ነው አስትራ ነበረ። በአንድ በኩል ኦስካር ሴቶቹ ሲያወሩ ቆሞ ማዳመጥ ጀመረ። ልብሱን እየቀየረ ነበረ፣ ትኩረቱ ተሳበ። ወደ በሩ ተጠጋ፣ ጆሮን ለጥፎ ማዳመጥ ጀመረ። አሊያ እያለቀሰች ነው። አሊያ አሊያ፣ ቆይ፣ ቆይ፣ አንዴ ቆያ፣ እንዴ ትላልሽ ናሪ ጠገባ እየተቀመጠች ምን ተፈጠረ? ምን ተፈጠረ? ስትራን ነበረ ወንድምሽ ነዋ ሊያሳብደኝ እኮ ነው። እኔ መቼም መቼም ይቀላልለው። ምን አይነት አረመኔ ምን አይነት ጨካኝ ነው። እንዴት እንደዚህ ይደረጋል? እንዴት እንደዚህ ይደረጋል? ይኸውልሽ፣ እኔ ጃንን መቼም አላገበውም፣ ናሬ መቼም አላገበውም ስትል ኦስካን ሲሰማ በጣም እየደነገጠ ነበረ። ይኸውልሽ፣ እሱ እኮ ዴኒዝን ሲመልስልኝ፣ በቃ ትንሽ እንኳን ተስፋ አድርጌ ነበር እኮ ሊራራልኝ ነው ብዬ። ግን እሱ በጣም ብዙ ነገር እያቀደ ነው። ካላገባት እንድታሰረ እንደሚያደርግ ነግሮኛል። አዎ እታሰራለሁ። ምንም ተስፋ የለኝ። ምን እንደማድረግ አላውቅም እያለች ነው። ኦስካን ተመስጦ ያዳምጣል። ይሄ ከባድ ጭካኔ ነው፣ ጭካኔ ነው ትላለች። እሺ በቃ ተኝ፣ ተኝ። እረፍት ማድረግ አለብሽ ብላናሬ አባብላ እየወሰደ ነው። ኦስካን በፍጥነት ወደ ጠበቃዋ እየደወለ ነው፣ ወደ ባህደር እየደወለ ሄሎ፣ ሄሎ፣ እየሰማኝ ነው? ይኸውልህ ባህደር የሆነ መነገር ነገር አለ። እጅ ያለ አሊያ የጋብቻ ጥያቄ አቅርቦላታል። እሷም እሺ ብላ ከተቀበለችው በቀላሉ ክሱን እንደሚያነሳላት ነግሯታል አለው ኦስካን። እንደዚህ አይነቱን ሀሳብ ለጠበቃው ከነገረው በኋላ ጣበቀው ጊዜ አላጠፋም። ወደው ደሚርን አገኘው። ከዛ ያው ጂያን ክሱን ሊያነሳለ ነው፣ ለአሊያ ግን የሆነ መስፈርት አለው አለው። ምን ይሆን መስፈርቱ ምንድን ነው ብሎ እየሳቀ ጠየቀው። ካገባችሁ ብቻ ሲል ነበረ። ደሚር ደነገጠ። ምን እያሉ ነበረ? አዎ የጋብቻ ጥያቄ ያቀርቦላታል። ይህን ሀሳብ ከተቀበለች በቀላሉ ክሱን ያነሳላታል። ጂያን አልቦር ሚስቱ ያረጋት ይፈልጋል አሊያን በማለት ሲነግረው፣ አምላክ የዛሬው በጣም የሚያስደስት ወሬ ነው እያለች ሽርስ እያለው መጠጡን አብሮ ሲጠጣ ነበረ አሊያ እንቅልፍ የለም፣ ጨንቋታል። ግራ ግብት ትብሏታል። እንዲህ የተጨናንቃ ባለች በሳሌ ድንገት ተደወለላት። ማን የደወለው ብላ ስታይ ደሚር ባይቨርስ ነበር የደወለው። አሰበች አሰበችና ስልኩን አነሳች። ሄሎ፣ ምን ፈለክ? ስትኖ ነበረ አሊያ። እንዴት ነሽ? የእውነት እንደዚህ አይነት ሁኔታ ውስጥ ስላለሽ በጣም አዝኛለሁ ምልሽ። የጃን የጋብቻ ጥያቄ እንዳስከፋሽ ይገባኛል፣ ሁኔታሽ ያስታውቃል አላት። ምን በምን አወቅ? ስትኖ ነበረ አሊያ። አሊያ አሁን ላይ አንቺ የት እንዳለሽ ራሱ ልነግርሽ ይችላለሁ፣ ለእኔ እንደዚህ ነገር ከባድ አይደለም እያወቅሽ ሲላል ነበረ። እሺ ምን ፈለክ? ምንድን ነው ምድረው ከን የምትፈልገው አለችው። ነው ከአንቺ የምፈልገው እንድታግዥኝ ብቻ እናንቺንም መርዳት ፈልጋለሁ እያላን ነበረ። ምንን አለችው። ምክንያቱ በእኔ የነፃነት ትኬት እጄ ላይ አለ። አሊያምን ምን ታስቢያለሽ አላት። ስማ ከአንተ ነፃነት ይልቅ እዛ እስር ቤት ገብቼ በሰብዝ ይሻለኛል ስትለው ነበረ። አአ አቸኩይ አቸኩይ፣ ብዙ የሚቀየር ነገር ይኖራል በአቸኩይ ጥሩ ነው። ይኸውልሽ በቀላሉ በጣም ብዙ ነገር ማድረግ ትችያለሽ፣ ግን ካልቸኩልሽ ብቻ ምንድን ነው አንቺ ልጇን በጣም የምትወድ ለልጇ ዋጋ የምትከፍል አይነት እናት ነሽ፣ ወይስ ምንም የማታረቅ አቅም የሌላት ቸልተኛዋ ሴት ነሽ? ሲላን ነበረ። ብዙ እንድታስብ እያደረጋን ነበረ። እናወራለን እናወራለን አሊያ ሲላን ነበረ። እሺ ምድሮ ከኔ ጋር ማውራ ምንፈልገው አለችው። መገናኘት አለብን ሲላን ነበረ። እሺ እንገናኛለን አለችው። በጣም ደስ አለው። ነገ ጠዋት አራሻውን ቦታውን ልክልሻለሁ ብሏት ስልኩ ተቋረጠ። አሊያ ልጅ ብዬ ነው ያረኩት ብላ ራሷን ለማሳመን ጥራት እያረገች፣ ደሚር በሌላ በኩል ብዙ ነገር ያቅዳል። በሌላ በኩል ነዲ የደሚር አባት ለጂያን በማታ እየደወለልን ነበረ። ሄሎ ጂያን፣ እየሰማኝ ነው ይለዋል። ከዛ ጂያን አዎ ነዲም እየሰማኩ ነው ቀጥል፣ ምንድን ነው ሲል ነበረ ይል፣ ነገ በተራሮቹ ቀጠና በኩል የሚያልፍ አንዳንድ ዕቃ አለ እንድታውቀው ብዬ ነው። ማድረግ ያለብን ነገር ታውቃለ፣ ብሎ ስልኩ ተቋረጠ። በሌላ በኩል ኤጀመል የሻይን አባት እስር ቤት ውስጥ ነበረ። ድንገት አንድ ፖሊስ መጣና ኤጀመል፣ አልቦር ጎብኛ አለ እያሉ ነበር። ማን የመጣው ሲለው፣ ልጄን የመጣው ይለዋል። ኤጀመል በቀጥታ ልጄን ላገኘ ብሎ ወደ አንድ ቢሮ ሲመጣ ፊት ለፊት ያገኘው ግን ሰዳከትን ነበረ። ሰዳትከትን ገና ሳያን ነበረ እያንገበገበው፣ ዋሻችሁኝ ብሎ ከፖሊሶቹ ጋር ሊጣላ ነው። ለሁለት ይዘውት ተረጋጋ ተረጋጋ ይሉታል። አንቺ አንቺ ማትረቢ ሴት እባብነሽ እባብነሽ። ደግሞ ዚህ ምን ታደረግ ይመጣሽ? እስር ቤት ትበሰብሳለ ብለሽኛል ነበረ። ይኸው መበስበት ጀምሬያለሁ፣ በአንቺ ምክንያት። እንደ አንቺ ነ ከሃዲ የለም አንቺ እባብነሽ። ሰው አይደለሽም እባብነሽ እያላን ነበረ። ከፖሊሶቹ ጋር ብዙ ከታገለ በኋላ ራሱን ትንሽ ካስለቀቀ በኋላ በቃ በቃ ተረጋግቻለሁ፣ ተረጋግቻለሁ። እኔ ከዚህ ሴት ጋር ምንም ማዋራው ነገር የለኝም፣ ምንም አላወራም። እባብ ብሏት ሄደ። ወደ ሲሆን በግድ ተገድ የምታወራበት ቀን ይመጣል። ጠብቅ። ተላለሽ ሰዳከት በሌላ በኩል አሊያ በጠዋት ከቤት እየወጣች ነው አየር ልትቀበል ወደ በረንዳው አካባቢ ወጣ ብላ በጠዋት አየር እየተቀበለች በአንድ በኩል ትዝ የሚላት የጂያን እና የደሚር ንግግር ነበረ ደሚር በቀላሉ ልርዳሽ እያላን ነው ጂያን ደግሞ ችግር እየፈጠረባን ነው ግራ ገብቷት እንዲህ ስታስብ ድንገት በስልኳ ቴክስት እየገባላን ነበረም። ህፃኑ ጂያን ተኝተዋል ድንገት የእናቱ ስልክ ሲጮህ ሰማ ከዛ ወዲያው ነበረ ቀስ ብሎ እየተነሳው ከተነሳ በኋላ ስልኳን ከፈተው ሲከፍተው ውስጡ ቴክስት ነበር የተላከው ከደሚር ነበር የተላከው ጠበቃው ባህዳር ይመጣል እሱ ወደ ቢሮ ይዞሽ ይመጣል የሚል ነበረ። እንዲህ ገርሞት ምስጥ ብሎ እያነበበ ደሚርን በደንብ ያውቀዋል። ድንገት አሊያ መጣች። አሊያ ስትመጣ፣ እንዴ ልጄ ምን እያረክ ነው? አምጣምጣው ዴኒስ፣ ምን እያረክ ነው ብላ ተቀበለችው። እማዬ፣ ቴክስት ተልኮልሻል። ምንድን ነው ሲላነብር እኮን ያነበዋሉ። ምን ችግር አለው? ምን ችግር አለው? ናሁን፣ አንተ ተኛ እያለችው ነበረ። ከዛ ሽንት ቤት ልሂድ ብሎ እየሮጠ እየወጣ ነበረ። ከዛ አሊያ የደሚረን ቴክስት አየችው። በአደር እየጠበቀች ነው በር ጋር ይላል። በጠበቋ አሳቧ ልትወጣ ነው። ከዛ በቀጥታ ናሬን እያገኘቻት ነበር። ናሬ እንዲ ነው አረፍሽ? ብላ ጠቃታልቻው። አረፍ ያለው እንደ ማንች ነበርሽ ማረፍ የነበረብሽ ይቅርታ ችግር ፈጠርኩብሽ፣ ትላታለች። ችግር የለም ችግር የለም ኔዎች እኔ ቁርስ እንብላ ስትራ ነበር አ መውጣት አለብኝ። ባህደር እናገኘዋለን። ጠበቃውን እስኪ ስለ ልጅ ጉዳይ ማወራ ነገር ይኖራል ብላ እየወጣች ነበረ። ከዛ ልትወጣ ናሪ ምንም አልጠረጠረቻትም ነበረ። እስከ ዋናው መውጫ ድረስ እየሸኘቻት ነው። አሊያ ቀስ እያለች ከደረጃው እየወረደች ፍለፊት ባህደር ጠበቃው እየመጣ ነበረ። አብሯት እየሄደ ነው። ከድር ምንድን ነው ብሎ ጭንቅላቱን እየነቀነቀ ናሪን ያያታል። ጠበቋ ልታወራው ነው እያለች መለሰችለት። ከዛ ይቅርታ አድርጊልኝ መሄድ አለብኝ ብሏት እየሄደ ነበረ። በሌላ በኩል ትላንትና ሌሊት ሲጓጓ ስ እየነበረው የኮንትሮባንድ እቃ ቀጥታ በነጂያን ጥቆማ መሰረት በጣም ብዙ ወታደሮችና ፖሊሶች አንድ ላይ ሆነው እየያዙ ነበረ። ቦታው በጣም ሩቅ ነው፣ ከከተማ ድንበር አካባቢ ነው። ድንገት ጠበቃቸው ኤሮል መጣ። ስለዚህ ጉዳይ ማንም እንዳያውቅሽ፣ ከሀያ ኤሮል፣ ሁለታችሁ ብቻ ነው የምታውቁት። ነዲሜን ጉዳይ እንደጠቆመ ማንም ሰው ማወቅ የለበትም ሲላቸው ነበረ። ከዛ ሻይን ከወታደሮቹ ጋር እያወራ ነበረ። ጂያን ፍጥጥ ብሎ ያየዋል። ምን ለማድረግ እየሞከረ ነው ብሎ ራሱን እየጠየቀ ነበረ። ቦታው ድንበር በመሆኑ ኔትወርክ አይሰራም። ቀጥታ ከድር ለጂያን በሳተላይት ስልክ በሬዲዮ እየደወለ ይወለለ ነበረ። ሄሎ ከድር ይለዋል። ወንድም እየሰማኝ ነው? ቅርብ ጊዜ አሊያ ከባህዳር ጋር ከቤት ወታለች እያሉ ነበረም፣ እንዲህ እየነገረው በደንብ ተከታተላቸው ይለዋል። ጂያን ከስራው የበለጠ የአሊያ ነገር እያሳሰበው እየመጣ ነው። ከድር ዝም ብሎ እነ አሊያን ይከተላቸዋል። አሊያ ከጠበቃው ጋር እየሄደች ነው። ስለዚህ አንተ የደሚር ሰው ነህ ማለት ነው ትለዋለች። ከዛ ባህደር አረን የጠበቃ ነኝ እንዴ ምን ማለት ነው? እኔ እኮ ከእስር ቤት እንድትለቀቂ ለማድረግ እየሞከርኩ ነው ሲላት፣ እየሳቀችበት ነበረ። ድንገት የሆነ ጥቁር መኪና ሲከተላቸው እያየች ነበረ። በነገራችን ላይ የተከተሉ ነው አለችው። ታያቸው ምንም አያመጡም። አንቺ ወደ ቢሮ ትገቢያለሽ አቶ ደሚርዛ ጠብቅሻል አላት። በሌላ በኩል ናሬ ከጂያን ጋር ቁርስ እየበላች ነው። ተመልከት፣ ተመልከት ዛሬ የሚጣፍጥ ቁርስ አልች ይላለው እያለችው እያጎረሰችው እንደው ከማየጋ ቤት በጣም ደስ ይል ነበረ። አብረት ቤዳንችን ብትጂ ሲላን ነበር ለምን ትለዋለች። ግን ለምንድን ነው የሄደችው? ያሶይ ከዚህ በፊት ሊጎዳን ሞክሮ አልነበር እንዴ? አሁን ብቻዋን ናት። ማን ያግዛታል? ማን ያግዛታል? ያሶይ እኮ አግቶ ይነበረ ታዲያ ለምን ሄደች ሲላት፣ ናሬ ደንግጣ ታዩ ጀመረ። ናሬ እጇ መንቀጥቀጥ ጀመረ። ምን ለምን ደዛልክ ስትሎ ነበረ። አይ ጠዋት ላይ መልእክት ተልኮ እላን ነበረ ራሱ ነበረ ባህር ዳር ይመጣል ይወስድሻል ምናምን ነገር አላት ሲላት ናሬ ክው ነበር ያለችው። በቃ አንተ ብላ ብላ ነው የመጣውኝ ብላው ሄደች። ቶሎ ብላ ወደ ወንድሟ ለመደወል እየሞከረች ነው። ወደ ጂያንስ ስትደውል ኔትወርክ የለም። ወደ ካያ ደወለች፣ በፍጹም ኔትወርክ አይሰራም። ጨነቃት። ይሄ ነገር ወንድሟን ዋጋ እንደሚያስከፍለው ታውቃለች። ስለዚህ አንገበገባት። ቶሎ ብላ ወደ አኮረፈቻት እና ተደወለች። በዚህ ሳለ ሰዳከት ስልኳን ስታይ እየሳቀች አነሳቸው። እማዬ ስትላን ነበረ። እሺ ናሬ ምን ተፈጠረ፣ ችግር አለ እንዴ ስትላን ነበረ። እማዬ ጂያን እና ካያ ላገኛቸው አልቻልኩም። ስልካቸው አልሰራልሽ ምንድን ነው በጣም ጠቃሚ ነገር ልነግራቸው ፈልጌ ነበር አለቻት። ምን ነበር፣ ለምን ጠየቅሽ? በያት ተናገሪ ስትላን ነበረ እማዬ፣ እነሱን ነበር ማግኘት የፈለኩት አለቻት። ስልካቸው አይሰራም፣ እነሱ ድንበር ጋር ነው ያሉት። ስለዚህ መናገር የምትፈልጊው ነገር ካለ ተናገሪ አለቻት። ናሬ ደንግጣ ቀረች። ናሬ እየጠበኩሽ ነው፣ ተናገሪ ምንድን ነው፣ ልጅ ምንድን ነው ስትላት፣ እማዬ አሊያ ደሚር ልታገኘው እየደች ነው አለቻት። ሰዳከት በጣም ተናደደች። ቶሎ ብላሷን ብታው በሳተላይት ስልክ ለልጇ እየደወለች ነበረ። ጃን እየሰማኝ ነው? ይኸውልህ አሊያ ደሚር ልታገኘው እየደች ነው ስትለው፣ እሺ እማዬ፣ ሰምቻለሁ ብሎ ወዲያው ሬዲዮን ከዘጋው በኋላ ቀጥታ መኪና ውስጥ ገባ ነበረ። ጂያን ፈጥኖ ከቦታው የራቀ፣ እነ ሻይን ግራ ገብቷቸው ያዩታል። አሁን እነ አሊያ በቦታው ደረሱ። ደሚር ያለበት ቢሮ ቀጥታ እንደደረሱ ባህደር ጠበቋ ይዟት ወደ ውስጥ እየገባ ነበር። ከድር በርቀት ነገሩን ይከታተላል። ከዛ ወደ ውስጥ ገቡ። ደሚር ሳያት አሊያ እንኳን ደህና መጣሽ፣ የሚጠጣ ነገር ትፈልጋለሽ? ስላ ነበር። ምንም አልፈልግም ትለዋለች። ከዛ ጠበቃውን እንዲወጣ ጠየቀው። እሺ ብሎ እየወጣ ነበረ። ፈራሽ እንዴ? አትፍሪ፣ ከዚህ በኋላ እኔ ከዚህ በኋላ አልጎዳሽም እያለን ነበረ። ለምን ብዬ ነው የምፈራ ብላ ተቀመጠች። ከዛ እየሰማሁህ ነው፣ ቀጥል አለችው። እንዲሁ እያያት ቀስ ብሎ ገኙኝ ያነሳና ቡናውን እየጠጣ ነበረ። በጣም እየተናደደች ነው። ጊዜን አትግድልብኝ፣ ምትናገረው ነገር ካለ ተናገረ ትለዋለች። አያለ አያለ እውነት ለመናገር አንቺ የአልቦር ቤተሰብ ውስጥ መሆንሽ በጣም ያሳዝናል። አንቺን የመሰለሽ ቆንጆ እንደ እንደዘንን ነገር ውስጥ መግባት የለባትም ስትለው ነበር። ተው እባክህ ትለዋለች። አሁ አሁ እያለ ይመልስላታል። ስማ፣ እኔ ከዚህ በኋላ እየነሱ ልጅ አይደለም እሺ እያለችሁ ነበረ ጥሩ ጥሩ፣ እኔና አንቺ ግን ብዙ የምንስማማው ነገር ይኖራል፣ ለእኔ የምታደርግልኝ ነገር አለ ሲላን ነበረ። ከዛ ልጅሽን ከዚህ በኋላ ጫፉን አልነካውም ሁሉንም ነገር እተዋለሁ እርግፍ አድርጌ አላት። ከዛ ከእኔ ምር የምትፈልገው ስትለው፣ ጂያንን አግቢው እያላን ነበረ። ተናዳ ተነሳች። ይኸውልሽ እንደገና ከልጅሽ ጋር ትሆኛለሽ፣ ቀላል እኮ ነው። በመጨረሻ የእነሱ ቤት ልዕልት ትሆኛለሽ፣ ስታስቢው የጂያን ቤተሰብ ዋጋ መክፈል የለበትም ላረገው ጥፋት፣ አንቺ ላይ ለፈጸመው በደል እንደኔ እንደኔ ዋጋ መክፈል አለበት። ዋጋ የምታያስከፊያቸው ደግሞ አንቺ ነሽ። በደንብ አስቢበት አሊያ፣ ቆንጆ ሴት። ይኸውልሽ አልቦሮች ላረጉን ነገር በሙሉ ዋጋ መክፈል አለበት ነበርባቸው እያላን ነው። በደንብ እንደታስብበት እየነገራት ትታ ወጣች። አለ በዚያ እስር ቤት ነው የምትበሰብሹ፣ አሰቢበት እኔ ግረዳሽ አለው እያላት፣ ድንገት ጂያን መጣም። ጂያን እነ አሊያ ቶሎ ብለው መኪና ውስጥ ገብተው ከጠበቃዋ ጋር ሊርቆ ነበረ። ፍለፊታቸው እየመጣ ነበረ። ወዲያው ጠበቃዋ ከውስጥ እየወጣ ነው። አሊያም ተከተለው ከነጩ መኪና ውስጥ እየወጣች ጂያን ተስፈንጥሮ መጥቶ ጠበቋን እየመታው ነበረ። ከዛው ደሶ ተጠጋ፣ ስልክሽን አምጪው ይላታል። ስልኳን ሰጠችው። ስልኬ ፓስዋርድ አለው ልክፈት ከፈለግ ስትለው፣ በፊቷ ፓስዋርዷ እንዳረገችው የሚያቅ ይመስላል። ወደ ፊቱ አስጠግቶ ከፈተው። ጎበስ ትለዋለች። ከዛ ኮንታክት ውስጥ ገባ ሲያይ፣ ደሚር ባይባርስ የሚል ስልክ ከመ ከመጀመሪያው ነው። በደሚር ባይባርስን ስልክ ውስጥ የመዘገብሹ ሲላን ነበረ። ዝም ብላ ታያለች። ምን ነበር ያወራችሁት? ምን ነበር ያለሽ? ንገሪ እያላን ነበረ። ምን እንዳለ ደሚር አሁን አሊያ ጭንቅላት ውስጥ እያስተጋባ በአንድ በኩል ጂያን ደሞ ምንድን ያለሽ ንገሪ ብሎ ፈጥጥ ብሎ እያያን ነበረ። ክቡራን ተመልካቾች ዘውድ ድራማ የተከታተላችሁት ነው ይመስላል ሁሉ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱርክ ድራማ በዚሁ መልክ በዚሁ አቀራረብ ወደናንተ ዘወትር ይዞ ይመጣል። ዘውድ ድራማ ከተጀመረ እናው በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ፣ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በትህትና የምጠይቅ ይሆናል። ሁልጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን